የአማራ ፋኖ ህዝባዊ ድርጅት አፍአድ ከመንግስት ጋር የተደረሰውን የሰላም ስምምነት አስመልክቶ መግለጫ ሰጥቷል። በመግለጫው ንግግር ያደረጉት የአማራ ፋኖ ህዝባዊ ድርጅት አፍአድ የውጭ ጉዳይ መምሪያ ኃላፊ ካፒቴን ማስረሻ ሰጤ ህዝብ በሰላም ወጥቶ እንዲገባ፣ ሀገርም በሰላም እንደ ወትሮ የእድገት ጉዞን እንድታስቀጥል ከመንግስት ጋር ሲካሄድ የነበረው የሰላም ድርድር ተቋጭቶ ስምምነት ፈርመናል ነው ያሉት። ከግጭት ህዝብና ሀገርን ከመጉዳት ውጭ የሚያተርፍ አካል እንደሌለም አንስተዋል። በውድመቱ ሁላችን ምንን ተጎጅ እንደ ሀገርም ብዙ ጉዳት ተስተናግዷል ማለት ነው። ዞሮ ዞሮ ከግጭት በኋላ ሌላ ታምር አይፈጠርም። ግጭቱ ቢቆይ ምንድን ነው ሊያስከትል የሚችለውም ነገር ከዚህ በላይ አንደኛ ሀገራችን ወደኋላ መመለስ ነው። በሁለተኛ ደረጃ የአማራ ክልል መንግስትን፣ የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። ስምምነቱ አስፈላጊ ነው። ለዚህም ሲደረግ በነበረው ትግል የታሰበውን የህዝብ ጥያቄና አጀንዳ ከማስመለስ ይልቅ ህዝብና ሀገርን የሚጎዳ ታሪክንም የሚያበላሽ መሆኑን አንስተዋል። ትግሉ የታሰበውን የህዝብ አጀንዳ ከማስመለስ አልፎ በጠላት ኢትዮጵያ እንደ ሀገር እንዳትቀጠል ከሚፈልጉ የውስጥና የውጭ ጠላት እጅ በመውደቁ ይህንን ደግሞ እኛ የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ፣ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋም ተሰልፈን ታሪክም እናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። አስቀድሞ የነበረው ትግል ሀገርን ጉዳት ላይ የጣለ በመሆኑ በቀጣይ መንግስት በሚያደርገው የሰላም ማስከበር ስራ ከጎን እንደሚቆሙና ሌሎች በጫካ ያሉ አባላትም ወደ ሰላም እንዲመለሱ አብረን እንሰራለን ነው ያሉት። ከዚህ ቀደም በጦርነት ጉዳት የደረሰባቸው የቡድኑ አባላትም የሕክምና ድጋፍ እንዲያገኙና ታስረው የነበረው የቡድኑ አባላት እንዲፈቱ ከስምምነት ላይ ስለመደረሱ ጠቁመዋል። እንግዲህ በዚህ ስምምነት ብዙ ጥያቄዎችን አንስተን በብዙዎቹ ዘንድ ተግባብተንባቸዋል በዚህ በፋኖ በፋኖነታቸውና በድርጅታችን ስር የነበሩ የፋኖ አባሎች በተለያዩ ማረሚያ ቤቶች ይገኛሉ፣ ጣቢያዎች ይገኛሉ። እነዚህ እነዚህን በተመለከተ እንዲፈቱ ተግባብተናል ማለት ነው። በተለያዩ ማረሚያ ቤቶች በፌዴራልም በክልል ማረሚያ ቤትም በጣቢያም ያለን በፋኖ ስም የታሰረ በተለይም ደግሞ ከዚህ ከገንጣይ አስገንጣይ አጀንዳ ከሌላቸው ውጭ ያሉ በማንነታቸው የታሰሩ ወገኖቻችን እንዲፈቱ ተስማምተናል ማለት ነው። ይሄ በጣም ትልቅ ሁልጊዜም ቢሆን በውጭም ሆነን ጫካም ሆነን ስንጠይቀው የነበረው ነውና ትልቅ ድል ነው ማለት ነው። ኢትዮጵያ አስቀድሞ የነበራትን ብሔራዊ ጥቅም በማድበስበስ ለመከላከልና ለመቀማት የሚጥሩ እንደ ግብፅና ሻዕቢያ ያሉ አካላት የሰላም ስምምነቱን በተመለከተ ሴራ መወጠናቸውንና የተሳሳተ መረጃ እያሰራጩ መሆኑንም ያነሳሉ። ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎት እና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብፅና በሻቢያ ዋና አዘጋጅነት አገራችን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኑነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው ህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስህተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የሚደረጉ ድርድሮች ሀገር ማሳካት የምትፈልገውን ግብ ለማገዝ እየተደረገ ነው ያሉት የአፋህድ መረጃና ደህንነት ኃላፊ መስፍን አባተ በማህበራዊ ሚዲያ የሚደረግ የሐሰት ዘመቻ ተጽዕኖ ማሳደሩን በመጠቆም ዘመቻው ፋኖን ተጠቅመው ኢትዮጵያን ለመከፋፈል የሚሰሩ አካላት ስለመሆኑም ያነሳሉ። በራሳቸው ልክ ኢትዮጵያን ለመስራት የሚፈጥሩት አጀንዳ ነው። በራሳቸው ግብጾችም ሆነ ኤርትራውያኖች ኢትዮጵያን ሳይሆን የሚፈልጉት ኢትዮጵያን በእነሱ ልክ አፍርሰው ለመስራት ነው። በራሳቸው ልክ በራሳቸው ልክ ሶ ስለዚህ ይሄ ማህበራዊ ሚዲያም ዩቱብ ላይ ዩቱበሮች የሚባሉትም ማህበራዊ ፌስቡክ ላይ የሚጽፉት መነሻው ይሄን እውጭ ቁጭ ብለው ፋኖን ተጠቅመው ኢትዮጵያን ለመከፋፈል የሻቢያን እና የህዋትን አጀንዳ ህዋት ሙሉ አይደለም፣ ተገንጣይ ቡድን አለው። ህዋትም ራሱን ይቻል ይሄን እንድናደረግ ማኒፌስቶ እንዳዲስ ቀርጸው የሰጡን እውጭ አሉ። ምንም በቃ የሀገራቸው ሁኔታ የረሱ ተላላኪዎችም አሉ። ሰው ስለዚህ ድርድሩን መፍጠን አለበት ብለን የወሰነው ከዛ አኳያ ነው። ፋኖም ይህን መረዳት አለበት። ይህን አውቆ ድርድሩ ሁሉንም የሚያካትት መሆኑን ተረድቶ ከጎናችን ከህዝባችን። ህዝባችን ይህን ነው የሚፈልገው። በነገራችን ላይ በየአካባቢው በየገጠሩ ላይ ያለን አርሶ አደር ህዝባችንን ስንሰበስብ ተደራደሩ ነው የሚለን። በግልጽ የምነገራቸው ነገር የህዝቡ ጥያቄ እንዲመለስ በግጭት ሳይሆን ሰላማዊ መንገድን በመከተል ከኢትዮጵያ ህዝብና መንግስት ጎን በመቆም ለኢትዮጵያ እድገትና ልዕልና እንሰራለን። የአማራ ፋኖ ህዝባዊ ድርጅት በመግለጫ ያስተላለፈው መልእክት ነው።